አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ህዳር 15 ቀን የሚከበሩ አመታዊ የቅዱሳን በዓላት፦ አንደኛ በአተ ጾመ ነቢያት። ይህም የነቢያት ጾም ወይም ነቢያት የጾሙት ጾም ሲሆን ቅዱሳን አባቶቻችን ይህንንም ጾም የጾሙበት ምክንያት አምላካችን ኢየሱስ ክርስቶስ ተወልዶ ዓለምን እንደሚያድን አውቆ የጌታችን የኢየሱስ ክርስቶስን መወለድ ተስፋ እያደረጉ የጾሙት ጾም ነው። እኛም እነሱን አብነት አድርገን ዛሬ እንጾማለን። ሁለተኛ ቅዱስ ሚናስ ሰማዕት፣ ይህም ከመልካም ወላጆች የተወለደ ቅዱስ ልጅ ሲሆን ታዲያ በዘመነ ሰማዕታት በንጉሥ ዲዮቅልጥያኖስ ዘመን በሰማዕትነት የሞተና የኢየሱስ ክርስቶስ ምስክር የሆነ ታላቅ ሰማዕት ነው። ሶስተኛ ልደተ ቅዱስ ቂርቆስ ይህም የሶስት ዓመት ሕፃን ሲሆን አንጌቤናዊ ነው። እናቱም ቅድስት ኢየልጣት ትባላለች። ታዲያ በሶስት ዓመቱ የጌታችን የኢየሱስ ክርስቶስ ምስክር ሆኖ ለጣዖት አልሰግድም ብሎ በሶስት ዓመቱ በሰማዕትነት የሞተ ታላቅ ቅዱስ ሕፃን ሰማዕት ነው። አራተኛ ብጽኢት እየሉጣ የዚህ ሰማዕት እናት ነች። ይችም አብረው በሰማዕትነት የሞተች ቅድስት እናት ነች። አምስተኛ አባ ሚናስ ዳግማይ ይህም የእስክንድሪያ ስልሳ አንደኛ ሊቀ ጳጳስ ሲሆን ታዲያ ሚስት ተጋብቶ የነበረ ሲሆን ከሚስቱ ጋር ሩካቤ ሥጋ ያልፈጸመ ለሚስቱም ስለመንፈሳዊ ነገር አስተምሯት፣ እሷም በዚህ ነገር ተስማምታ ታዲያ ምንም ግንኙነት ሳያደርግ ወደ አስቄጥስ ገዳም በመግባት በዛም የብህትና ሕይወትን ሲያቀላጥፍ ከኖረ በኋላ እግዚአብሔር አምላካችን ኢየሱስ ክርስቶስ አክብሮት ከሱ በፊት የነበረው ሊቀ ጳጳስ ይህን ቅዱስ ሚናስ ዳግማዊን ሊቀ ጳጳስ ሾሞት አርፏል። እርሱም በመንበረ ማርቆስ ላይ 18 ዓመት እግዚአብሔርን ሲያገለግል መንጋውን በመልካም አጠባበቅ ሲጠብቅ ከቆየ በኋላ በዛሬ ዕለት አርፏል። ወርሃዊ በዓላት፦ አንደኛ ቅዱስ ኤፍሬም ሶራያዊ አፈ በረከት ውዳሴ ማርያምን የደረሰው፣ ሁለተኛ ቅድስት እንባመሪና፣ መሪና፣ ሶስተኛ ቅድስት ክርስቲና። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።